ሹድ ቤተሰቦች አሁን አድርጊያለሁ ከሀሊብኔዶ ጋር ደግሞ እንፈጨዋለን። ሹድ ቤተሰቦች አሁን ሁሉንም አድርጊያለሁ፣ ካሚ አድርጊያለሁ፣ ፒክንባውደር አድርጊያለሁ፣ ባኒላ አድርጊያለሁ፣ እንቁላል አድርጊያለሁ እንዲሁም ሀሊብኔዶ ሲካር፣ ዘይት ሁሉ ማርግ ያለው አሁን ዶቄት አድርጌ ማብካት ነው የሚቀራይ ማለት ነው። ይሄ ዶቄቴ ማርግ ያለው አሁን አቦካዶ ነው። ይሄ ውድ ቤተሰቦቼ ጌጣችን እንዴት አርገናውክተናል። አሁን ኮፈስ ሲል እንጠብቃለን። እስከዛ ሰላም ቆዩ። ሹድ ቤተሰቦች ጌታችን ኩፍ ብሎ ተናድሻለሁኝ ሆኖ ኩፍ ብሎ ብናል። አሁን ወደ አሰራሩ እንገባለን። እዚህ ጋር ደቂታለኝ። እዚህ ጋር ሲላም ነው የምሰራው። እዚህ ጋር ደግሞ ግርፋ ባውደርና አሲዳ አሁን ዘይ ዘይት እናደርጋለን ግርፋችን እንዲይዝለን ማለት ነው። አሁን ዘይ ዘይቱ አድርገናል ዘይ ዘይቱን ቀብተናል ግን ከዘይ ዘይት ሆን ማለት ነው ዝብዳር ካሏችሁ ዝብዳ ብትጠቀሙ በጣም አሪፍ ነው ማለት ነው። እኔ ዝብዳ ስለሌለኝ ነው ቤተሰብ ዘይት ዘይት የምትጠቀምኩት ማለት ነው። እንዲህ ያለ እናስተካክልና እንጠቀላለን ማለት ነው። ይኸው ቤተሰብ በዚህ አይነት ቁጥር ጨርሰናል። አሁን እንቆርጣለን ቤተሰብ ታርገን እንቆርጣለን። በዚህ ፍቅር ነው የምንቆርጠው።